አላህ ስብሃና ሀገራችንን ሰላምን አንድነትን ወቶ መቅረትን አላህ ያዝልን። ሀገራችንን ሰላሙን ፈቅሮ ያንጣለን። ሀገራችን ሰላም አንድነት እንደዝናት ያስጨንቀና ሰላም ፋይዳ ያለው አላህ ሀገራችንን ሰላም ያንጣልን። ወቶ መቅረትን አላህ ያዝልን።